የተወሰነ ጊዜ ቢቀረውም ዛሬ ግን ደስታዋ እፊቷ ላይ የአባቷም ሆነ የእሷም ደስታ እፊቷ ላይ እንደሚያበራ ሁላችንም አይተነዋለን። በጣም ወይዘሮ ባዩሺ የምትባለዋ እንግዲህ ለአንቾ የቆፈረችው ጉድጓድ ውስጥ መግባቷ አይቀርም። ያሴረችው ሲራ በቀደም ለታ ለአባቱ ደውሎ ሙላሴ እንደተናገረው ቤታችን እንደዚህ እንደዚህ አይነት ነገር ተፈጥሯል እና ምርመራ መደረግ አለበት፣ እኛ ግን እህታችን የምትመስለን ሀና ናት ሰራተኛ ሆና የተቀጠረችው ቤት ውስጥ ብሎ ነበር የነገረው። ያንን በነገረው ሰዓት አባቱ መውጭ ስለነበረ ትኬት ቆርጦ ወደ ሀገር ሲገባ ለማንም ለሚስቱም ሆነ ለልጆቹ አልተናገረም ነበር። በጣም ያስደነግጣት ወይዘሮ ዘሮ ሜላት የአቶ መስፍን ሳይደውልላት ሳይነግራት፣ ሳይነግራት ቤት ሲገባ በጣም ነበር የደነገጠችው። የሌለ ድንጋጤ እንኳን የልጆቹ አባት አይደለም ጎረቤት እንኳን ለራሱስ አልመሰላትም። እንዴት ሳትነግረኝ ባህር ተሻግረ ስትመጣ መስማት የለብኝም ሆይ እያለች ነበር ከእሱ ጋር ሰላም እንኳ ሳትለው ንትርክ የያዘችው ወይዘሮ ሜላት። በፊት ሀኒን ስታያት ልጅ ትመስለኛለች በቃ በጣም ታሳዝነኛለች ነበር የምትለው። አሁን ግን እርግብ ከመጣች ወዲህ ወይም ይሄ ነገር ከተነሳ ወደ ዝግ ለሃንቾ ያላት አስተያየትና ያላት ቦታ በጣም የዘቀጠ እና በጣም የወረደ ነው። በፊት የበፊቱ ጸባዋ የበፊቱ ንጹህ አስተሳሰቧ የወይዘሮ ሚላት የት እንደደረሰ ባላውቅም ግን ከዛች ከሸይጣን ጋር በልታና ጠጥታ ከወይዘሮ ባዩሽ የምትባል ሴትዮ ጋር አንድ ላይ በልታና ጠጥታ ሰላም ታስባለች ወይም ጥሩ ነገር ታስባለች ማለት ከእውነት የራቀ ነው። ለምን አንድ ሰው እኮ አዋሉን ነው የሚመስለው። ከጥሩ ሰው ጋር ሲዋል ጥሩ ሰው ጥሩ ነገር ታስባላችሁ፣ ከመጥፎ ጋር ስትሉ ደግሞ ጥሩ ነገር የሚታሰበው ማለት ነው። ስለዚህ ዛሬ አቶ መስፈን ከች ብሏል፣ ምርመራው መካሄድ አለበት። ካሁን በኋላ ምንም ሆነ ምንም፣ እኔ ግን ልጅ የምትመስለኝ ልጅ የምትመስለኝ አንቺ ናት አንቺ ላት ልጄ የምትመስለኝ ሲገባም፣ አባቷ ሰላም ሲላት ልጄ እንዴት ነሽ አላወቅሽኝ? ማርለ 16 ዓመት እኮ ቀልድ ዳር አይደለም። 16 ዓመት ሙሉ ሳስብሽና ሳልምሽ ነበረ። አሁን ግን ስላገኘሁሽ ስላየሁሽ ደስ ብሎኛል ሲላት ግር ነበር ያላት፣ አንቺ ማለት ነው። ግን ያቺ እንደባብ እየተሽለከለከ ታዳምጥ ነበር ወይ ዘርግ እርግብ የምትባል ልጅ ማለት ነው ገባችና ስታየው በጣም ደነገጠች። ምን አስደነገጠች? አንቺ ነሽ አለ ሰራተኛቱ ሰራተኛይቱ ሲላት፣ አይ እኔ አይደለሁም ማለች። ሸመጠጠች ማለት ነው። በጣም ደነገጠች። ሰራተኛ ነች ስትባል በጣም በጣም ነበር እየደነገጠችው ማለት ነው። በዚህ መካከል ልጆቹ ሰላምና ምላሴ ይመጡ ሰላምም አባቷን ስታይ ልጆቹ አባታቸውን ሲያዩ በጣም ደስ አላቸው። አባቴ እንዴት መጣህ? ደህና ነ ሆይ እንዴትስ መጣህ? እያሉ ነበር ሰላም ያሉት እንደ እናታቸው አጥብቀው ባይዙትም። አባቴ እንዴት አልነገርከኝም? ስትመጣ እንዴት አትነግረንም? እናንተም እንደ እናታችሁ እንደዚህ ልትሉኝ ነው? በቃ መጣ ሆይ በቀደምታ አንተ ጋር ሳውራ ቤት ውስጥ የተፈጠረውን ችግር ስለነገርከኝ መምጣት ስላለብኝ መጣሁኝ። እዚህ ምንም ማለት አይደለም። በቃ እሺ፣ ከዚህ በላይ አልጨቀጭቅህም ብለውት ነበር አባታቸውን፣ ሰላምና ምላሴ ማለት ነው እነሱ። ለሃንቾ ምግብ ማቅረብ አለባት ብሎ ነበር ሲጠራት፣ ሃንቾን ከቻለች። ሃንቾን ሰላም ናቸው መምጣታችሁን እኮ አላየሁምና ነው ቁርስ ያላቀረብኩት አየሃት አባቴ ሲሉት፣ አዎ በጣም ጥሩ ልጅ በጣም ትሁት ናት ነበር ያለው አቶ መስፍንም ማለት ነው። እኔ ግን ይቺኛይቱን ሰራተኛይቱን አላየሃትም እንዴ አባቴ? ይችን እኮ ሰራተኛ ያልናት ሃና ናት። እርግብ እህታችን አላይ እህታችን የተዋለችውን አላየሀትም ስትለው፣ አይ አይቻታለሁ፣ ግን ስታየኝ ድንግጣለች። እኔ ግን ስገባ ሀናን ልጄ፣ ያችን የቤት ሰራተኛ አይቱ ነበር ያደረኳት። ስለዚህ በጣም ግራት ቢጋባም እሱ ግን ትክክለኛ እና ልጁ እንደሆነች አቶ መስፍን መቶ በመቶ እርግጠኛ ነው። ሀኒቾ ምግቡን ቁርሱን ልታቀራርብ ስትል ወደ ኩሽና ስትገባ ሰላምም ሀኒ አንችን ልገዛ ቁርስ ላቀራርባት ብላ ስትገባ፣ የተረገመችና እርጉም እርጉም የእርጉም ልጅ ማለት ነው እርግብ ተከትላት ገባች ወደ ክሽና እንዴት ሰላም አይደለሽም እንዴ ለምንድን ነው ኩሽናውን የምትዘጊው? ስትላት አይ ኩሽናውን የማይዘጋሁት በቀደም ከአባቴ ጋር ስንነታረክና ስንለፈልፍ ሰምተሽናል አይደል? ተደብቀች ስትላት አዎ እኔ ጋር እውነታ ስላለ አዎ አዳምጫለሁኝ። እኔ ነኝ እኮ ልጁ ምን ነው የሰራተኝነትን ቦታ አረሳሽ ውስጥ እስከምትላል ድረስ ማለት ነው ወይዘሮ ሀንቾም እርግጠኛ እውነቱ ስላለ መቼም ከኔ ጋር እውነቱ ስላለ መቼም አላፍርም እውነተኛ ነኝ እኔ ነኝ ልጁ ሲያየኝ እንኳ እቅፍ አርጎ ሲስመኝ እንዴት ደስ እንዳለው አንችን እንኳ ለሰላምታ ያልሰለመች ነሽ ሰላም ያላለሽ ነይ ስለዚህ እኔ ጋር እውነቱ አለ አባቴ የእኔ ብቻ ነው እንጂ የአንቺ አይደለም ብላ ነበር ለሀና የመለሰችላት ማለት ነው። ሀሴት ማለት እኔ ነኝ እንጂ አንቺ አይደለሽም። በጣም አይን አውጣ፣ በጣም በቃ ከእውነት የራቀ የሰው ልጅ እኮ የሆነ ነገር። አሁን አቶ መስፍንን ስታይ በጣም ነበር የደነገጠችው። ምግቡን ሳታቀርብ ሀንቾም ወደ አባቷ ፈልጋችኋለሁ ሲላቸው ነበረ። ወደ ሳሎን ሂደው ሶስታቸው እርግብና ሀንቾ፣ አቶ መስፍን ቁጭ አሉት አንድ ላይ ካሁን በኋላ የት ልትሄጂ ነው አባት? ሀንቹም እኔ አባቴ ታሞብኛል፣ ወደ ቤቴ መሄድ ፈልጋለሁ የምትናገሩኝ ንገሩኝና ወደ ቤቴ ልሄድ ስትላቸው እሳቸው የማያቶ መስፍኔም ኦኬ አባትሽ እኮ ከእኔ ሌላ አባት አለሽ እንዴት ሲላት እርግብ ላይ የተነበበው እኔ እንጃ፣ በጣም የሆነ በጣም የሚያስጠላ ስሜት ነበር የተሰማት እርግብ ማለት ነው። አንቾም እኔ ወደ መናገር የፈለጉትን ይናገሩና ወደ ቤቴ ልመለስ፣ ስትል እሳቸውም ከአሁን በኋላ ምርመራው መካሄድ አለበት፣ ምርመራው አይቀርም። አንቾም ተቀበለችና እኔ ከዚህ ቤት ስመጣ ምንም ምንም ነገር ፈልጌ አይደለም የመጣሁት፣ እውነታውም ፈልጌ እውነታው እኔ ጋር ስላለ ነው የመጣሁት። ምንም አልፈልግም። እኔ ለአባቴ መታከሚያ ብፈልግ ወይዘሮ ሜላት አሳክመውልኛል ለአባቴ። ስለዚህ ምንም ችግር የለውም። ብላ ነበር። ልጅህ እኮ እኔ ነኝ አለች እርግብ። ልጅህ እኔ ነኝ እሷ ሳትሆን እኔ ነኝ ልጅህ ብላ ስትለው አይ ስምሽ ማን ነበር? ሲላት እንዴት እኔ ስሜን ረስተህ እንዴት የሰራተኛ ስም ትይዛለህ? ሀና ስም ግን አልጠፋህም? የእኔ ስም እንደጠፋህ ነበር ያለችው ለአቶ መስፍን ማለት ነው። ይህን ያክል ስምሽ እስከማይታወቅ ድረስ ብዙ ነገሮች ነበረ፣ አቶ መስፍን ለራሱ የተናገረው ወይዘሮ ሜላት ጋር መጥተው ሃኒቾ ቤት እያጸዳች ነበረ እና ሳሎን ሃኒቾ ዝነሽ እንደይ ሲላት፣ ምን ነው ተሸክመህ ሽሮሮ ልትላት ነው፣ ለምን ክብር አይኖርሽም? ይቺ ልጅ እኮ ነገ ጠዋት ምርመራው ውጤቱ ሲመጣ ልጅሽ ልትሆን ትችላለች። ልጅሽ እንኳ ባትሆን ለሰው ክብር ይኖረሽ እንጂ ይህን ያክል ያገኘናት ቤት እያጸዳች እስከሆነ ድረስ ይህን ያክል መጥፎ ንግግር ወይም መጥፎ ፊት ማየት የለባትም ነበረው፣ ያለው አቶ መስፍን ማለት ነው። አቶ መስፍን የሃኒቾ አባት ነው አንድ የተናገረች እና መሄድ ስላለብኝ በቃ ምርመራው መካሄድ ካለበት ምርመራው ይካሄዳል። እኔ ግን እውነቷ አለ እያሉ ነበር። ሀሴት ማነው ምላሴና ሰላም ሲወጡ እሷም ቤቷን እያጸዳች ነበር። ተደብቃ ይቺ እርግብ የምትባል ሴትዮ አንቺ ዛሬ መስረቅሽና መልከስከስሽን አቴም እንደብላ ነበረ ክላስ ያስደነገጠቻት አንቾም እኔ መቼም ሰርቄ አላውቅም አንቺ ኮቴ የለሽም እንደ ስት መጪ ስትላት ለሌባ ኮቴ ማሰማት እኮ አምልጠኝ እንደማለት ነው ስለዚህ ኮቴ ለአንቺ አያስፈልግሽም ካሁን በኋላ አንቺ እኔ ጋር እውነቱ ስላለ ይህ መስቀልና ይህ ፎቶ ነው አይደል የእኔ ከአንቺ ጠፋይ ብለሽ የምትዩ ስለዚህ እውነታው መረጃው ያለው እኔ ጋር እስከሆነ ድረስ ከአባቴ ወይም ከዚህ ቤት ህይወት ከመበጥበጥሽን ታቆም ያለሽ ነበር ያለቻት። ለሀኒችም ዘላ እኔ መቼም መቼም እውነት ተደብቃ ትቀራለች እንጂ መቼም አትቀርም ሀቋ ስለምትወጣ ሀቁ ኔጋ ስላለ ምንም ችግር የለውም። አንቺ እያደረግሽውን ማድረግ ትቻያለሽ ነበር ያለቻት ለእርግብ። እርግብም ዘላ ነበረ። ካሁን በኋላ ከህይወት የማትወጪ ከሆነ አንቅሻለሁ ብላ ጉሮሮዋን ስትይዛት ነበረ። አይ ማስፈራራት ጀግና እኮ መናገር አያስፈልገውም። በልቡ ነው የሚይዘው። ስለዚህ መቼም አልፈራሽም ነበር እጇን ብላ ያረገፈቻት ጀግና ሀንቾ። እዚህ ላይ ለምን ሀንቾ እርግጠኛው ስለሆነች እርግጠኛ የወይዘሮ ሚላት ልጅ የአቶ መስፍን ልጅ ስለሆነች ነገጧት እንደምትጋለጥ ነገጧት እንደምታፍርበት ባዩሽና እርግብ ሁላችንም እናቀዋለን። እስኪ የሀንቾ እንባ ይታበስ፣ ሀንቾ እውነታው ይውጣላት የምትሉ ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተታችሁን በኮሜንት አሳውቁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። የአንቺዎ እውነት ይውጣልን፣ አንቺዎ እንባዋ ይታበስልን፣ የእናቷንና የአባቷን እውነት ትወቅ። ስለዚህ እንባዋ ይታበስ የምትሉ በኮሜንት